በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መጋቢት ሀያ ዘጠኝን ዘጠኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለ ተስፌት ወይም በስርዓተ ተስፌት ብላ ታከብረዋለች። በተጨማሪም የጌታችን የመድኃኒታችን ኢየሱስ ክርስቶስ ትንሣኤውን መጋቢት 29 ቀን ሁሌ ታበስራለች፣ ታስተምራለች፣ ታስባለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ስንናገር ሞተ በፈቃዱ ወተቀብረ በስምረቱ ብሎ እንደተናገረው በፈቃዱ ሞቶ በራሱ ስልጣን በውዱ ተቀብሮ ሶስት ቀን ሶስት ሌሊት በከርሰ መቃብር አድሮ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በገዛ ስልጣኑ በዘመነ ማርቆስ እሁድ መንፈቀ ሌሊት ተነስቷል። ስለ ክርስቶስ ትንሣኤ ስናወራ በሶስት ቀን እና ሶስት ሌሊት በከርሰ መቃብር አደረ ሲባል ነገር ግን በሰው ሰውኛ አቆጣጠር አይሞላም የሚሉም አይጠፉም። ነገር ግን የተቀበረ አረብ በሰርክ የተነሳ እሁድ በመፈቀ ሌሊት ከሆነማ ሶስት ቀን ሶስት ሌሊት በመቃብር ቆየ መባሉ እንደምን ነው ቢሉ፣ እለተ አረብ ከሶስት ተከፍሏል። ከነክ እስከ ቀትር ሰዓቱ አራት ነው ብርሃን ሆኗል። ቀትር ከሆነ ሌሊት ወጸል መኩሎ አለም ብሎ በሉቃስ ወንጌል ምዕራፍ 23 ቁጥር 44 ላይ አንድ ሌሊት ብሎ ተናግሯል። ከዘጠኝ እስከ ሰርክ ሰዓቱ አራት ነው፣ ብርሃን ሆኗል። ሁለተኛ ቀን ሌሊቱ ሁለተኛ ሌሊት ይሆናል። ቀዳሜ ቀኑ ሶስተኛ ቀን፣ የቅዳሜው ሌሊት እስከ መንፈቀ ሌሊት ሶስተኛ ሌሊት ይሆናል። ያውስ ቢሆን የተቀበረ በሰርክ ነው። እስከዚያ ያለውን ስለምን ተቆጠረ ትለኝ እንደሆነ ህማሙ ሞቱ ቁጥሩ ከዛ ነውና ትንሣኤውን በሶስት ቀን ያደረገው በሁለት ወይም በአራት ቀን ያላደረገው ስለምንድን ነው ቢሉ፣ ትንቢቱ ምሳሌው ይፈጸም ዘንድ ነው። ትንቢት እርሱ በባለቤቱ እንዲህ ብሏል፣ ስመ በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ይነብር ወልደ ጓለመያ ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ ብሎ በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ተናግሯል። ምሳሌውም ዮናስ ሶስት ቀን ሶስት ሌሊት በከርሰ አንበሪ አድሮ ወጥቷል። ከርሳ አንበሪ የመቃብር ዮናስ የጌታ ምሳሌ ነው። ትንቢቱም ባወቀ ተናገር ምሳሌ ሆንም ባወቀ አስመሰለ። ፍጻሜው ግን ኃጢአትን በምድ መርገምን በመስቀል ሞትን በሲወል ጥፋትን በመቃብር ማጥፋቱን ለማጠየቅ ነው። አስተሐፈረ ኃጢአተ በዲበምር ወሰአረ መርገመ በዲበፀ መስቀል ዋብጠ ለሞተ በውስተ ሲወል ወነሰተ ሙስና በውስተ መቃብር እንዲል መቃብሩን ሲጠብቁ የነበሩ አራት ጭፍሮች መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በአካለ ብርሃን ሲነሳ መላእክት ከእግሩ እንደ ሻሽ ተነጾ ሲያመሰግኑት አይተው ደንግጠው እየተቻኮሉ ወደ አይሁድ ሄደው ተነሳ አሏቸው። አይሁድም ቢሄዱ መቃብሩን ተከፍቶ አገኙት። ልብሳቸውን እየቀደዱ ይጮኹ ጀመር። አይሁድም የአራት መቶ ወቄት እንስጣችሁ፣ ተኝተን ሳለ ደቀ መዛሙርቱ ሰረቁት በሉ አሏቸው። ደቀ መዛሙርቱ አይሁድን ፈርተው ሸሽተው ተሸሽገው ነበር። ማርያም መግደላዊት ግን ሽቶ ይዛ እንዛሃዲው ጽልመት ይላል ጎፍ ሳይቀድ ሄደች። ሌሎችም ተከትለው ተከትለው ከመቃብሩ ደረሱ። ጌታችንን ወስደውታል እያሉ ሲያለቅሱ መላኩ ለምን ተሐስሳሁ፣ ለሕያውም ስለምውታን ተንሳ ያህሎ ዘየሰ፣ ስለምን ሕያውን ከሙታን መካከል ትፈልጉታላችሁ? ተነስቷል ከዚህ የለም። ይልቁንስ ተነስቷል። ገሊላ እቀድማችኋለሁ ያላችሁን አስቡ ብላችሁ ለደቀ መዛሙርቱ ንገሯቸው አላቸው። እነሱም ሄደው ተናገሩ። ጴጥሮስ እና ዮሐንስ እየሮጡ ሄዱ። በደሮ ለጴጥሮስ ይላል ዮሐንስ ቀድሞ ደረሰ። ነገር ግን ርዕስ ነውና ከውጭ ሆኖ ጠብቆ ከጴጥሮስ በኋላ ገባ። እነሱም መግነዙን እንጂ እርሱን አላገኙም። በእውነት ተነስቷል እያሉ ተመለሱ። ማርያም መግደላዊት ግን የደረሰበትን ሳላውቅ አልሄድም ብላ ቆማ ታለቅስ ነበር። ጌታ ከወደ ኋላዋ መጥቶ ምን ሆነች ታለቅሻለሽ? አላት። ጠባቂ መስሏት ጌቴ አንተ ወስደው ከሆነ ሽቱ እንድቀባው ያደረክበትን አሳየኝ አለችው። ማርያም ብሎ ስሟን ሲጠራት ጌታ መሆኑን ተረድታ መምህር ሆይ ብላ እጅ ልትነሳው ቀረበች። ጌታችን ግን ገና ወደ አባቴ አላረኩምና አትንጂኝ አላት። ይህ ሴቶች ይህ የሚያሳየው ሴቶች ሥጋ ወደሙን መቀበል እንጂ ማቀበል አለመቻልቸውን እያጠይቃል። ኋላ ጌታችን ቶማስን ጎኑን ያስዳስሰዋልና፣ ጌታችንም ሂደሽ ለደቀ መዛሙርቴ ተነሳ ብለሽ ንገሪያቸው አላት። ማርያም መግደላዊትም ሄዳ አብስራቸዋለች። ይህም በዮሐንስ ወንጌል ምዕራፍ 20 ቁጥር 11 እስከ 17 ላይ እናገኘዋለን። እመቤታችንም ያመጣዋል በነግ ብትሄድ እመቤታችን ድንጊያው ተገልብጦ መግነዙ ተቀምጦ አገኘች። በዚህ ሰዓት ምረር ብላ ስታለቅስ፣ ጌታዬ ጌታ ሰማያዊ ግምጃ ተጎናጽፎ አካሉ እንደ ፀሐይ አብርቶ መጥቶ ብታለቅሽ ብታለቅሽ አትደክሚ ምን አላት። እመቤታችንም አይሁድ መስቀል መግደል እንዳይበቃቸው ስጋውን ወስደው ሀዘን ጨመሩብኝ፣ አግኘችው ቢሆን በተጽናናሁ ነበር አለችው። በውኑ የተወጋ ጎኑን በችንካር የተቸነከሩ እጆቹን እግሮቹን በአክሊለ ሦክ የተቆራረሰ ራሱን ስታይ ተጽናኛለሽ። ይልቁንስ አይሁድ በልጅሽ ተማምለውበታል። አንቺ ግን ከሀዘንሽ ተጽናንተሽ ወደ ቤትሽ ይጂ አላት። እመቤታችንም ነገሩን የምታውቅ ትመስላለህና እባክህ ያለበትን አሳየኝ አለችው። ጌታችንም ፍጹም ሀዘኗን አይቶ አይሁድ የሰቀሉት አንቺ የምታለቅሽለት አንድ ልጅሽ እኔ ነኝ አላት በዚህ ሰዓት መቤታችን ደስ አላት እናቴ ሆይ አይሁድ መነሳቴን ሊያስተባብሉ ከዚህ ይመጣሉና ምክንያት አገኘን እንዳይሉ ወደ ደቀ መዛሙርቴ ሂጂ ብሎ ሰደዳል ጲላጦስ ጌታ በመስቀል ሆኖ የተደረጉትን ሰባት ታምራት አይቶ ደግ ሰው አሰቅያለሁ ብሎ አዝኖ ሳለ ጌታ በህልሙ ሞቼ የቀረው መሰለህን ማረይ ብትለኝ እምርህ የለምን ሲሉ ሲለው፣ አይ በነክ አይሁድ መጥተው ስጋው ተሰርቋልና ጠባቂዎችን አስጠርተህ መርምርልን አሉት። ጲላቶስም ሲመረምራቸው አንዱ ጴጥሮስና ዮሐንስ ሰረቁት፣ ሁለተኛው አስራ አንዱ ሁሉ ሰረቁት፣ ሦስተኛ ዮሴፍና ኒቆዲሞስ ወሰዱት አሉ። አራተኛውን እውነቱን ነገረኝ ብሎ ቢገስጸው ከእንቅልፍ ስነቃ ከውሃ ጉድጓድ ተጥሎ አገኘ ነው ይህንንም ያደረጉት ደቀ መዛሙርቱ ይሆናሉ ብለን እንጂ ሲወርስዱትስ አላየንም አለ። ጲላጦስም አራቱንም ከግዞት ቤት አስገብቶ የመቶ አለቃውን ከነ ጭፍሮቹ አስከትሎ ከመቃብሩ ሄደ። በደረሱም ጊዜ መግነዙን አይቶ ደቀ መዛሙርቱ ወስደውትስ ቢሆን ኑሮ ይህንንም ባልተውት ነበር ብሎ መግነዙን ይዞ ያለቅስ ጀመረ። ጲላጦስም እኔ ስጌቴ እንደተነሳ ይህም መግነዝ ውር እንደሚያበራ ምናለሁ ብሎ መቶ አለቃውን ቢዳስሰው የጠፋች አንድ አይኑ በርታለታለች። ወዲያውም ዮሴፍ ኒቆዲሞስን አስጠርቶ አስመሰከረባቸው አስመሰከራቸው። አይሁድ እነርሱ ከእኛ እድል ፋንታ፣ ጽዋ ተርታ የላቸውም አንተ ተነሳ የምትለው ግን ያውልደ ከጉድጓድ ወድቆልሃል አሉት። እሱም ከመቶ አለቃው ጋር ተሸክሞ አምጥቶ ከመቃብሩ አግብቶ ድንጋዩን ገጥሞ ጌታዬ ሆይ፣ ያንተ ክብርህ የአይሁድ ሐሰታቸው ከዚህ ሙት በዚህ ሙት ይገለጥ ዘንድ ለምናለሁ ብሎ ለመነ። በዚህ ሰዓት ሞቱ ተነስቶ በጌታ ቀኝ የተሰቀለ ጥጦስ መሆኑን የጌታንም ክብር መስክሯል። በዚህ ሰዓት አይሁድ ፈርተው እየተጮጫሁ ይሸሹ ጀመር። ያዟቸው፣ አትልቀቋቸው ብሎ ስጋቸው እስኪተፈተፍ ድረስ በጎ። ወዲያውም ጲላጦስ ተነሳ ብሎ ከሄሮድስ ላከበት። ሄሮድስም መግነዙን አይኑ የበራለትንና ከሞት የተነሳውን አያቸው ዘንድ ላክልኝ ብሎ ላከበት። ጲላጦስም እውነት መስሎት ላከለት። ሄሮድስ ሰዎቹን ወዲያው እንደደረሱ በሰይፍ አስመትቷቸው በሰማዕትነት አርፈዋል። እርሱንም በሐሰት ከቄሳር አጣልቶ ከሚስቱና ከሁለት ልጆቹ ጋር በሰይፍ አስመትቶ በሰማዕትነት አርፏል። ከዚህ በኋላ ከደቀ መዛሙርቱ ሁለቱ ቀለዮጳና ኒቆዲሞስ ከኢየሩሳሌም 60 ምዕራፍ ወደ ምትረቅ ወደ ኢማኦስ የእርሱን ነገር እየተጨዋወቱ ሲሄዱ ከወደ ኋላቸው ተከትሎ ይህ የምትትሉት ነገር ምንድን ነው አላቸው። ቀለዮጳም ኢየሱስ መሆኑን አላወቀምና አንተ ለኢየሩሳሌም እንግዳ ነህን ናዝራዊው ኢየሱስን አይሁድ ጠልቶ ተመቅኝተው እንደሰቀሉት አልሰማህምን? ምን እኛማ ወልደ አምላክነቱን አምነን ተከትለ ነው ነበር። ዛሬም በነክ ሴቶቹ ወደ መቃብሩ ሄደው ሥጋውን አላገኘን አላገኙም፣ ተመልሰው መጥተው ተነስቷል አሉን። ይህንንም ጴጥሮስና ዮሐንስ ሄደው አይተዋል አሉት። እናንተ ዝንጓን ብትሆኑ እንጂ እሱማ እንዲሞት እንዲነሳ ነቢያት ትንቢት ተናግረውለት የለምን እያለ መጽሐፍትን ይተረጉምላቸው ጀመር። ከዚህ በኋላ ከሄዱበት ሲደርሱ መሽቷል። ከእኛ ጋር እደር ብለው ግድ አሉት። ጌታችንም እሺ ብሎ ማዕድ ሲቀርብ ኅብስቱን አበርክቶ አንስቶ ባርኮ ሰጥቶ ተሰወራቸው። ወተከስታ አይንቲሆሙ ይላል። ጌታ መሆኑን አውቀው፣ ወደ ኢየሩሳሌም ተመልሰው ለሐዋርያት ነገሩ። ወዲያውም ጌታ ከዝግ ቤት እንዳሉ በማይመረመር ጥበቡ ከመካከላቸው ቁሞ ሰላም ለክሙ አላቸው። እነሱም ምታት መስሏቸው ታወቁ። ጌታችንም በጦር የተወጋ ጎኑ፣ በችንካር የተቸነከሩ እጆቹንና እግሮቹን አሳይቷቸዋል። በዚያውም ላይ እንዲህ ብሎ በምድር ያሰሩት በሰማያት የታሰረ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ሀብተ ክህነትን ሰጥቷቸዋል በሉቃስ 24 ከ1 እስከ 43 እንደምናየው አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ ለመቤታችን ለንጽህተ ነጽን ለቅድስተ ቅዱሳን ክብር ምስጋና ይግባት አሜን